በሀገራችን የትምህርት ዘርፍ አንጋፋ እና ስመጥር የሆነው የኮተቤ ትምህርት ዩኒቨርሲቲ በከፍተኛ ኃላፊነት በትጋት እና አመታትም ባስቆጠረ ድካም ና በእውቀት በክህሎት ና በአመለካከት አንጾ አብቅቶ ለምርቃት ስላደረሳችሁ እና እናንተም ለዚች ለምትናፍቋት ልዩ እለት መድረስ በመቻላችሁ እንኳን ደስ ያላችሁ፣ እንኳን አደረሳችሁ ማለት እወዳለሁ። ትምህርት ለአንድ ሀገር ሁለንተናዊ እድገት የሚያበረክተው አስተዋጽኦ ሁሌም የማይተካ ነው። በዓለማችን ከፍተኛ እድገት ላይ ደርሰው የምናያቸው ሀገራት የልዕልናቸው ዋነኛው ምክንያት የትምህርት ስርዓታቸውን በአግባቡ በመቅረጻቸውና በቀረጸውት ልክ በመተግበራቸው ነው። ሀገራችንም እያለፈችባቸው ያሉ ዘርፈ ብዙ ፈተናዎችን በድል እያለፈች ወደ ብልጽግና የምናደርገውን ጉዞ ማሳካት የምትችለው ለትምህርት ዘርፍ ከፍተኛ ትኩረት በመስጠት፣ ለዚህም ሁሉም ዜጎች፣ የመንግስት አካላት እንዲሁም ባለድርሻ አካላት ሁሉ የበኩላቸውን አስተዋጽኦ ሲያደርጉና ሲረባረቡ ነው። ውድ ተመራቂዎች፣ በዩኒቨርሲቲ በነበራችሁ ቆይታ የሀገርን የህዝብን አደራ የምተገብሩና ብቁ ዜጋ እንድትሆኑ የሚያስችላችሁን እውቀት ክህሎትና እሴቶች እንደጨበጣችሁ እምነታችን ነው። ትምህርት ትውልድን የሚቀርጽና የሚያንጽ መሳሪያ እንደመሆኑ መማር ማለት ደግሞ የአስተሳሰብና የአሰራር ለውጥ ማምጣት ስለሆነ የትምህርት ባለሙያነትም ትውልድን በማነጽ አገርን የመገንባት የማይተካ ትልቅ ኃላፊነት መሆኑን ለአፍታም ሳትዘነጉ መሆን ይገባዋል። ምክንያታዊነት፣ ሰላም ወዳድነት፣ ስራ ፈጣሪነት፣ ሁሌም ተማሪነት፣ ግብ ተኮርነት፣ ጠንካራ ተልኮ ላይ የማትኮር ብቃትና ዝግጁነት የየዕለት መመሪያችሁ እንዲሆን እንመክራለን። ምክንያታዊነትና ሰላም ወዳድነት፣ ትጋት መተባበርን መለማመድ በስራ ህይወትም የስኬት ቁልፍ ነው። ውድ ተመራቂዎች፣ አሁን ያለው የለውጥ መንግስት ሀገራችን ኢትዮጵያ፣ መዲናቹ አዲስ አበባ በሁሉም ዘርፍ 24 ሰባት በመስራት ያለመታከት ውጤት በማስመዝገብ ላይ ያለ ነው። ከማንም በላይ ለቀጣዩ ትውልድ ነው። ቀጣዩ ትውልድ እኛ ባለፍንባቸው አስቸጋሪ መንገዶች እንዳያልፉ እኛ በኖርንባቸው አስቸጋሪ ሁኔታ እንዳይኖሩ ለማድረግ ከዕዳ ይልቅ ምንዳን መረከብ እንዲችሉ ትኩረት በማድረግ ይህንንም ህልማችን በማድረግ እየሰራን ነው። እናንተ ተመራቂዎች ወጣቶች ናቸው። መጪው ጊዜ ደግሞ የወጣቶች ነው። ከዛሬው የተሻለ ብሩህ ተስፋ ይጠብቃችኋል። ለሚጠብቃችሁ ብሩህ ዘመን ለተለወጠ ነገ ራሳችሁን አዘጋጁ። ብቁ ሁኑ። ሁልጊዜ ተማሩ። ህይወት ሌላ ትምህርት ቤት ናት። ለነገው ብቁ መሆን የተሻለ እድል ተጠቃሚነትን ያጎናጽፋችኋል። በመጨረሻም ውድ ተመራቂዎች፣ ወላጆች፣ መምህራኖች እና የትምህርት ቤተሰቦች ሁላችሁም ይህንን የምርቃ በዓል በዚህ መልክ ስለደረሳችሁ እያመሰገንኩኝ፣ ለተመራቂዎች መጪው ዘመን ስኬታማ እንዲሆን ከልቤ ይመኛለሁ። በድጋሚ እንኳን ደስ ያላችሁ፣ እንኳን ያደረሳችሁ። ፈጣር ኢትዮጵያና ሕዝቦቿን ይባርክ።